ጎንደር ከተማን የቱሪስት መዳረሻ የንግድ ማዕከል፣ በአጠቃላይ የልማት እንቅስቃሴዋን በከፍተኛ ደረጃ የሚያሻሽል ነው ማለት ነው እና ስለሆነም ጎንደር በዛሬ እለት ተሞሽራን የዋለች ያለች ብዬ ብናገር ማጋነን አይሆንም። ይሄ ደግሞ የመጨረሻው ሳይሆን ለሌላ አዳዲስ ጅማሬዎች፣ ለሌላ አዳዲስ ጥረቶች እና ለሌላ አዳዲስ ውጤቶች መትጋት እንደሚያስፈልግ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 የሪጂኦፖሊታን ከተሞች በከፍተኛ ደረጃ እየተሰራ ነው ያለ ማለት ነው። ስለዚህ በአጠቃላይ በአማራ ክልል ውስጥ በጣም ጥሩ የሚባል እንቅስቃሴ ያለበት ነው። ለምሳሌ ደሴም ላይ ኮሪደር ልማት አለ፣ ሎጎ ሐይቅ ላይ ወይም ደግሞ ሐይቅ በሚባሉ አካባቢ በጣም ጥሩ ጥሩ ግንባታዎች እየተገነቡ ነው ያለ በመንግስት ደረጃ ማለት ነው። እነዚህ በሚጠናቀቁበት ጊዜ በየቦታው ያሉ የልማት ነጥቦች ጎንደር ፋሲል አለ፣ አሁን የምንገኝበት ጎርጎር አለ በባህር ዳር ከተማ የሚገነቡ የተለያዩ የመሰረተ ልማት ስራዎች በፕራይቬት ሴክተሩ የሚሰሩ ስራዎች እና በሌሎችም ከተሞች ያሉ እንቅስቃሴዎች ተደምረው እና ተቀናይተው አጠቃላይ የአማራ ክልልን የልማት እንቅስቃሴ ከፍ የሚያደርጉ ተጨማሪ ሀብት የሚፈጥሩ እንደሚሆኑ ምንም ጥርጥር የለውም። ይህም በመሆኑ በእኛ በኩል እንደ ክልል መንግስትም በጣም ደስተኛ ሆነን የዋልንበት እለት ነው ማለት ነው።